የት ነው መሄድ የምትፈልገው? ዱባይ? ያለ እግዚአብሔር ፈቃድ የወጣህባቸው ነገሮች ሁሉ ኪሳራ ነው። ይዘው የመጡት እውነት ነው። አንድ ጀምሮ የተጠናቀቀ ነገር የለም። በሙሉ ተዘግቷል። ምንም ምንም ነገር ያንተን በረከት እኔ ዱባይ አይደለም ማየው እዚህ ኢትዮጵያ ምድር ላይ ነው። አሜን። በጣም ዋጋ ከፍልበት ምድር ነው። ልትሄድ የወጣው እምነት ነው። ብርሃኑ የሚባል ሰው ታውቃለህ? ራሴ ነኝ። እንደ ነቢይ ከሰማኸኝ ተመለስ። እመለሳለ። ለብርሃኑ እዚህችው ኢትዮጵያ ምድር ላይ እግዚአብሔር ብርሃን ያወጣል። አሜን። ዮሴፍ የሚባል ሰው ታውቃለህ? አንተ ራስ ነህ። ስለ ዮሴፍ እከራከራለሁ። አሜን፣ አሜን፣ አሜን። እስከ መጨረሻው እከራከራለሁ። አሜን። ዘሮች የምትያቸውን ነፃ የምታውጪበት ቅባት አለኝ ጌታ። የበቀል ቅባት አለኝ ጌታ

ያለ እግዚአብሔር ፈቃድ የወጣህባቸው ነገሮች ሁሉ ኪሳራ ነው። ይዘውብኝ መጥተት እውነት ነው፣ እውነት ነው። አንድ ጀምሮ የተጠናቀቀ ነገር የለም። ያለህን ካፒታል ሁሉ ተበድረም ተለቅተም ሸጠህም ማምጥተም የሞከርክበት ነገር በሙሉ ተዘግቷል። ምንም ነገር በሙሉ ተዘግቷል። ምንም ነገር ሁሉ እያልኳችሁ ያለሁት ይሄንን ነው። ያለ እግዚአብሔር ሀሳብ መጀመር ይቻል ይሆናል መቀጠል ግን አይቻል። እግዚአብሔር እንዲባርክ ትፈልጋለህ? አዎ። ለእግዚአብሔር ታዘዝ። አሜን። ከእግዚአብሔር ጋር ተስማማ። አሜን። በእምነት ተመላለስ። አሜን። የተስፋህን ቃል ጠብቅ። አሜን። እግዚአብሔር ይባርክሃል። አሜን። ያንተን በረከት እኔ ዱባይ አይደለም ማየው፣ እዚህ ኢትዮጵያ ምድር ላይ ነው ማየው። አሜን። አሜን። በጣም ዋጋ የምትከፍልበት ምድር ነው። ልትሄድ የወጣው እውነት ነው። ኦልሬዲ ፓስፖርቱን ምናምኑን ምናምኑን ጨርሰዋል። ሰውየው ምንም ልረዳው አልችልም። ቢዛም መጥተዋል። ቢዛም መጥቶ ቀን ቀጠሮ አሁን አስር ቀን ነው ምናምን ነው እየጠበኩ ያለ ግን ሂጅ ህክምና አይቻልም ተብዬ ነው ቁጭ ያልኩ ያለ። እሱ ምን ብሏል? ጨርሻለሁ ብሏል። እግዚአብሔር ደግሞ መንገዱ ላይ ቆሟል። ከዛ ሐኪሞች አይቻለም ብለዋል አሉ። ሐኪም አይደለም፣ አይቻለም ያለ እግዚአብሔር ነው። አይቻለም ያለ እንደ ነብይ ከሰማኸኝ ተመለስ። እመለሳለሁ። ጌታ ይባርክ። አሜን። ብርሃኑ የሚባል ሰው ታውቃለህ? ራሴ ነኝ። ለብርሃኑ እዚህችው ኢትዮጵያ ምድር ላይ እግዚአብሔር ብርሃን ያወጣል። አሜን። አስበህ በማታውቀው በረከት ይባርክ። አሜን። በአብ በወልድ በመንፈስ ቅዱስ ስም እና ሥልጣን በሶስቱ ሥላሴ ስም የታወጀውን አዋጅ ሽሬ ያለው ዘርጋ ውስጥ በጣም ጓጓ ወደ እሱ ስመጣ በነካኝ አልክ፣ እንዲያው ባየኝ ጌታ አልክ። እግዚአብሔር አይቻለሁ አለ። እኔ ነኝ፣ እከራከርልሃለኝ። እውነት ነው። ዮሴፍ የሚባል ሰው ታውቃለህ? ስለ ዮሴፍ ንብረት ከእጅ ሊያወጡ በመኪና አደጋ ድፍት ብሎ ይሙት ብለው ምን ያልሞከሩት ነገር አለ። እኔ አምላክ እግዚአብሔር ጣልቃ እየገባሁ አሻገርኩህ አለኝ። እስከ መጨረሻው እከራከርልሃለሁ። ምንድን ነው የማውራው ነገር ይገባሀል? እውነት ነው የሚገባኛ። በቅርብ በመኪና ተገጥቼአለሁ። መኪና ቤት እግዚአብሔር በቤትና በቤተሰቦች መካከል ምልክት አረግሃለሁ። እውነት ነው። ሰዎች ሲቆጠሩ እናንተ ፋሚሊ ላይ የማየው ይህ ዮሴፍ የሚባለውን ሰውዬ ብቻ ነው። ስፔሻ ደስታ የሚባል ሰው እያየ አባት ነው። ደስታ ከደስታ ልጆች መካከል እግዚአብሔር የለየሁት ልጅ ነው አለኝ። እንደ ዮሴፍ አለሁ አይዞህ የሚል ሰው በሌለበት እግዚአብሔር እንደዚህ ብቻው ያነሳ ሰውን፣ አንተ ከአመድ ከትቢያ ብቻውን አነሳና ባረከ ባረከ እግዚአብሔር እንዲህ አለኝ። ገና ፋይናንሻሊ በስፕሪቹዋሊ መባረከ አለ። እንዴት ነሽ? እንኳን ደህና መጣሽ። እግዚአብሔር ዘሮች የምትያቸውን ነፃ የምታውጪበት ቅባት አለኝ አሁን ባንቺ ላይ የሆነ መቼ ነው ብላኛለች ጌታ እግዚአብሔር እንደዚህ አለ፣ እንደ ጠበቅሽኝ እንደዛው በነገሮችሽ ሁሉ ላይ። በአንዱ አላለኝ፣ በነገሮችሽ ሁሉ ላይ አንድ ሁለት ሶስት እያልሽ ቆጥረሽ ያስቀመጥሽው ነገር አለ። በቆጠርሽው ሁሉ ነገር ላይ መጣኋለች። አሜን። እግዚአብሔር የተቆጠረውንና ያልተቆጠረው ነገርሽን የምመልስበት ጊዜ ነው። አንዳንድ ሰው ከነገሩ ብዛት የተነሳ

ሃሌሉያ አሜን። እንዲህ ይበላት አለኝ፣ አሳልፌ እሰጥሻለሁ አለኝ፣ አሳልፌ አልሰጥሽም አለኝ። በሌላ ያለሁት በዕጥፍ በዕጥፍ ላስለቀሰሽ ጉዳይ፣ እኛ ቤት ሰላም ነው ብለሽ ንገሪ። እያለቀሰች አትቀጥልም አለኝ፣ እያለቀስሽ አይመሽብሽም አለኝ። እግዚአብሔር በጽድቅ ፈርጃለሁ አለኝ። አሁን የእግዚአብሔር መንፈስ ከአንቺ ጉዳይ ጋር እየተነጋገረ ነው። አሸነፍኩት አለ። እቺ ሴት ውላችሁ ወዲህ የሚያመጣ ጉዳይ አይደለም። ያመጣት የሆነ የማይታለፍ ነገር አልፋን የመጣችሁ በስጋ ዓይኖቻችሁ ስታይዋት ዋው እን ረገኝ ልትት ትችላለህ። እኔ ግን በመንፈስ ሕይወት ባዶ ኑሮ እግዚአብሔር ከአንቺ ጋር መሆኔን ከዚህ ሰዓት ጀምሮ ታያለሽ። የእሷ ነገር በተባለበት ጉዳይ መጣኋለኝ። ክልክል ተዘጋጅቶብሻል አይደል? ወደ ሰሜን ባህር ዳር ምናምን የሚባል አካባቢ ታውቃለህ? ኤስ ማጋቱላ ሺላስ ተከታይ ባባያራ የጌታ መንፈስ እዛ ከተማ ወሰደኝ። ትግስት የምትባል ሴት አየሁት። እንዴት ነህ አንተ? እግዚአብሔር በጣም የረዳው ሰው እንደሆንክ ታውቃለህ። በጣም የረዳ ሰው አቋለ። ብዙ ሞቶች ነው ስታልፍ ያየሁት። ልክ የሷን ነገር ወደ ሰሜን እንዳየሁት የአንተን ነገር ደግሞ ወደ ደቡብ አየሁት። ምን አለ ወደ ደቡብ እና እያመለኩ የዋለኝ አየሁት። ስሙን አይፈልገውም አለኝ ጌታ። ስሙን ቀይርለት አለኝ። ይህ ስልጣን ደግሞ ለነቢይ ተሰጥተዋል። ክብር ለኢየሱስ ይሆን። ከብዙ ሞት ነው እግዚአብሔር ያስመለጠ። ይህን ደግሞ ሞት የሚደግስል አያቶች ቤት ቅድመ አያቶች ቤት ምናምን በጣም የሚመለክ አምልኮ አለ። እስቲል ነው ያልተቋረጠ አምልኮ እግዚአብሔር እዛ ቤት በበቀል ቀባሃለሁ አለ። አሜን። እሺ በደንብ ብጩኋቸው። አሜን። ስም ቢቀየር ቅር ይላል ደስ ይላል? የእውነት እኔ ስላልኩ ነው ወይስ አትፈልገው? አትፈልገው እውነት ሰምታችሁ የማታውቁት ስም ነው። እርግጠኛ ነኝ እዚህ ውስጥ ነኝ እንጂ አንድም ሰው ይሄን ስም ሰምቶ አያውቅም። ማናልኩ ስምህን ማላችሁም ይሄን ስም ሰምታችሁ አታውቁም። አሁን ነቢይ ባለው ኖሮ እኔ እራሱ አልሰማሁም። ልገምላቸው አልሰሙትም። ታለለ እና ታቃላችሁ። ይሄ ቤታቸው ላይ ይመለክ የነበረው እስፒሪት ነው። ይሄን ስም ያላከው አለኝ ጌታ። እኔ ደግሞ በተሰጠኝ በልጅነት ስልጣን በላይ ላይ ባለው በነቢያት መንፈስ ባርኬው ስሙን እቀይረዋለሁ። አሜን። ከዚህ ቀን ጀምሮ አንተ ታለላ አይደለህም። በረከት ለበረከት አድርጌሃለሁ። አሜን። ጩና አሜን በሉ። ስኬት በህይወት እንዳታይ እኮ ነው ያደረገው። ስኬት በህይወት ደስታ በህይወት ኑሮ በህይወት እንዳትጀምር ያደረገህን የጀመርከውን ነገር ሁሉ እንድትፎርሽ የሚያደርግን እግዚአብሔር መትቸዋል፣ አለ አሜን። ወደዛ ዙር ውስጥ ወታደራዊ ሰላምታ ሰላም በለው። ምን ነበር ስራ? በጌታዬ በኢየሱስ ክርስቶስ ስም የሰማያት አባት እግዚአብሔር፣ ምድርን ሰማይን የገዛ ደግሞ ለልጆች የምታስገዛ ከዚህ ቀን ጀምሮ ይህን ብላቴና

ምልክት አደርግሀለሁ አለኝ። ከእናንተ ቤት አንዱ ደህና የወጣ አንቱ የሚባል ሰው የለም። እውነት ውሸት፣ አንቱ የሚባል አንድ ሰው የለም። እግዚአብሔር ግን እንዲያ ለበረከት አረግኋ አለ። አምላኬ እግዚአብሔር እንደዚያ አለኝ። በሄድክበት ሁሉ ከአንተ ጋር እሆናለሁ። አሜን። በገባበት ከአንተ ጋር እሆናለሁ። በቆምኩበት ከአንተ ጋር እሆናለሁ። አሜን። እሾካ ዐይነት አለ። አራት ነጥብ ያለበትን ቦታ ያለበትን ሁኔታ በመንፈስ ዐይኖቼ ሳይ፣ አቤት እግዚአብሔር እንዴት እንደረድ እውነት እግዚአብሔር እንዴት እንደደገፈው፣ ሄድና ተከናወነ። በየሰው ለዚሁ ፕሮግራም ለምን ተሰረዘብሽ መሰለሽ? እግዚአብሔር የሆነ ራይት የሚያደርገው ነገር አለ እዚህ ፍላይት ሲሰረዝ ሰሜን ላይ ወደ ባህር ዳር አካባቢ ባህር ዳር ከተማን ሁለቴ ነው ያየኋት። ሁለቴ ነው ለፕሮግራም ገብቼ የወጣሁት። እኔ ግን ከባህር ዳር ከተማን በጌታ መንፈስ ወጣሁት። አንድ ትንሽዬ ከተማ አካባቢ ገባሁ። ቅድም የነገርኩሽ ትዕግስት የምትባለ ሴት ላይ በፎቶዋ ላይ የተደገመ ድግምት አየሁ። ከዛ ስፍራውን በጌታ መንፈስ ገብቼ ሳይ ዳንግላ የሚባል አካባቢ። እባክህ በደንብ ጩህና አሜን። ዳንግላ ነው የተወለድኩበት። ሀገር ነው የጠራ። እየታመነ ነው እርሱ ይዋሽ ዘንድ ሰው አይደለም። የምትኖረው ስራዋን ባህር ዳር ነው፣ ትውልዷ ዳንግላ ነው። ከአንቺ ጋር የነበሩት በሚቆጠር ነገር እየተባረኩ አይሻቸው በሥጋ አይኖቻችሁ ስታይዋ ጥቼ ምን የጎደለባት ትመስላለች? ግን ምንም አልሞላላትም። አይገርምም? እውነት የእግዚአብሔር ሰው የመጡት ይመጡና ሳይሰነብቱ ምን እንደሚያባረራቸው አታውቂም። በጅራፍ የተገረፉ እሚግ አይልሽን ማየት አይፈለግም። አሁን ደግሞ እኒያት ይላሉ ድግምቱ ተሰበረ፣ እርግማኑ ተሰበረ፣ አዚሙ ተሰበረ። ይሄማ የመጨረሻ ይሄ ነው ያልሽው። ለአንዴ እና ለመጨረሻ ሰብሮሽ ነው የሄደው። አንቺም ታውቂያለሽ፣ ይሄን ታሪክ ታውቂያለሽ። ባለቀስኩበት ዘመን ፈንታ ከፍ ያደርገኝ ደጉ ጌታ፣ መከራዬንም ሊያስረሳኝ ቀኑን ጠብቆ መጣልኝ። መፍትሄ ፍለጋ ጌታ ጋ ብቻ ሳይሆን እነ ጌቱ ጋር ሁሉ ብዙ ሞክረሻል አንቺ ያልገባሽበት። ለእግዚአብሔር ግን በቃ ጌታ ጌታ ነው። አሜን። ማለቴ ስለምንቀበለው ነገር ሳይሆን ስለተቀበልነው ነው የምናመልከው። እውነት ነው። እንደ እግዚአብሔር ሰው ደግሞ እንዳንድ ወንድም ነው ማውራሽ። ከጌታና ከጌታ ጋር ተስማሚ መሰዊያሽን አድሽ። አሜን። ግልጽ ነው ማውራው ነገር። ከጌታ ጋር ተስማሚ መሰዊያሽን አድሽ። አብርሃም ምኑን እየቆጠረ ነበር አልኮሽ? ዘመኑን እድሜውን ችግሩን እየቆጠረ እግዚአብሔር ደግሞ በረከቱን እየቆጠረ አሜን። በመቶ ዓመት መቶ ከጎበኘው አንቺም አትጎበኝበት ብያት አሜን። የትኛውም የተጻፈብሽ የጽፈት ደብዳቤ ተቀደደ። አሜን። እግዚአብሔር ደብዳቤውን የምቀደው አለኝ። ስለተወራረድሽብኝ፣ አሜን። በስሜ ስለተወራረድሽ አሜን። ምረት የበዛላት ሴት እኔ ነኝ ብለሽ በቅርብ ጊዜ እዚህ ጋር በምስክር ነው ያገኘሻል እመጣለሁ